ሰላም ጤና ያስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰንበታችኋል። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬ ርዕሰ ጉዳይ ምን ይመስላል የሚለውን አንድ በአንድ እናያለን። ወደ ዛሬ ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ ጭነን ልንጠቀማቸው የሚገቡ እጅግ ወሳኝና ጠቃሚ ሶስት አፕሊኬሽኖችን እጠቁማቸዋል ማለት ነው። እነዚህ ሶስት አፕሊኬሽኖች እንግዲህ በማናቸውም የስልክ ሞዴል መጠቀም ይቻላል ማለት ነው በአንድሮይድም በአይፎን ሞዴሎች መጠቀም እንችላለን ማለት ነው። እነዚህ ሶስት አፕሊኬሽኖች እንግዲህ ስልካችን ላይ እንድንጭናቸው የሚያስገድዱን በርካታ የሆኑ ጥቅም አላቸው ማለት ነው። ጥቅማቸው እንግዲህ ተዘርዝሮ የማያልቅና ተነግሮላቸው የማያልቅ አፖች ናቸው ማለት ነው። አፕሊኬሽኑ እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ ካወረድን በኋላ አንዳንድ የምናስተካከላቸው ፐርሚሽኖች አሉ ማለት ነው። እነሱን ካስተካከልን በኋላ ስልካችን ላይ ጭነን ልንጠቀማቸው የሚገቡ አፕሊኬሽኖች ናቸው ማለት ነው። አፕሊኬሽኖችን ስማቸው ማን ይባላል? እንዴት ነው የምናወርዳቸው? እንዴት ነው ፐርሚሽኖችን ማስተካከል የሚቻለው የሚለውን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 መልሰናል ። እንግዲህ ስልካችን ላይ ልንጠቀምባቸውና ልንገለገልባቸው የሚገቡ ዋና ዋና ወይም ጠቃሚ የሆኑ ሶስት አፕሊኬሽኖች እንመለከታለን ማለት ነው። በመጀመሪያ ደረጃ ላይ እንግዲህ የምናገኘው አፕሊኬሽን እንግዲህ አንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትገባላችሁ። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ ማለት ነው። እኔ የአንድሮይድ ተጠቃሚ ስለሆንኩ ፕላይ ስቶርን ቀጥታ አከፍተዋለሁ ማለት ነው። ፕላይ ስቶር እንዳገኘሁት ግን እዚህ ሰርች ባሩ ላይ እሄዳለሁ ማለት ነው። ሰርች ባሩ ላይ ከሄድ በኋላ ከዚህ ከታች ያስቀመጥኩት ጽሑፍ ማስገባት ትችላላችሁ ማለት ነው። ስለዚህ ነው የምንላለው ኪል አፕስ ብለን እንጽፋለን ማለት ነው። ኪል አፕ ብለን ጽፈን እንግዲህ እሱን ሰርች ስናረገው ሙሉ ለሙሉ አፕሊኬሽኑ ይመጣል ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ይሄንን አፕሊኬሽን ሙሉ ለሙሉ እንነካዋለን ማለት ነው። ይሄን አፕሊኬሽን እንግዲህ በዓለም ላይ እንደምትመለከቱት 97000 የሚሆኑ የዓለማችን ሕዝብ እንግዲህ 4.5 ኮከብ ሰጥተውታል ማለት ነው። በዓለም ላይ እንግዲህ ይሄን አፕሊኬሽን ዳውንሎድ አድርገው የሚጠቀሙት እንግዲህ 5 ሚሊዮን እና ከዛም በላይ ማለት ነው። ይሄንን አፕሊኬሽን እንግዲህ እናንተ ጋር ኢንስቶል ነው የሚላችሁ ማለት ነው። እኔ ገና አውርጄ ስለምጠቀምበት ኦፕን ነው የሚለኝ ማለት ነው። ኢንስቶል ካደረጋችሁት በኋላ እንግዲህ ሙሉ ለሙሉ ምን ታረጋታችሁ ሰጣችሁ አፕሊኬሽኑን ቀጥታ ተከፍቷላችሁ ማለት ነው። አፕሊኬሽኑ እንግዲህ ስትከፍቱት እንግዲህ እንደዚህ ነው የሚመጣላችሁ ማለት ነው። እንደዚህ ከመጣልን በኋላ ሁለት ሴቲንጎች ይመጣሉ ማለት ነው። ከነዚህ ከሁለት ሴቲንጎች መካከል እንግዲህ ዩዘር አፕስ የምትለው ትንሽ እንትን ቶግል እንግዲህ እናንተ ጋር ኦፍ ከሆነች እንግዲህ ሙሉ ለሙሉ ኦን ማድረግ ይኖርብናል ማለት ነው። እንደዚህ ኦን ከሆነች ግን ችግር የለው ማለት ነው። ይሄንን እንዳበራችሁ እንግዲህ ትተውታላችሁ ማለት ነው። ሲስተም አፕስ የሚለው ማብራት የለባችሁ ማለት ነው። ሲስተም አፕስ የሚለውን ካበራችሁት እንግዲህ ይሄንን አፕሊኬሽን ልትጠቀሙት የሚገባ በክፍያ ነው ማለት ነው። እኛ ግን ክፍያ መክፈል ስለማንችል ሙሉ ለሙሉ ሲስተም የመጀመሪያ አፕስ የምትለይትን እንተዋለ ማለት ነው። እሱን እንግዲህ ይቺ የመጀመሪያቱን ዩዘር አፕስ የምትለይትን እንዳበራን እንግዲህ እዚህ ታች ላይ እንደምትመለከቱት እንግዲህ ኤክስፓንሽን ሊስት የምትላለች ማለት ነው። በሷ ፊት ለፊት እንግዲህ የሆነች ቀስታለች ማለት ነው። እዚህ ጋር ይቺ ቀስቷን እንነካታለን ማለት ነው። እሷን ቀስት ስንነካት እንግዲህ በርካታ የሆኑ ስልካችን ላይ የተጫኑ አፕሊኬሽኖች ሙሉ ለሙሉ ይመጣሉ ማለት ነው። ይህ አፕሊኬሽን እንግዲህ በዋነኝነት የሚጠቅመንን አንዳንድ ነገር ልንገራችሁ ማለት ነው። ስልካችንን እንግዲህ እየተጠቀምነው ያለ የትኛውም አይነት ፕላትፎርም እየተጠቀምነው ያለና ቪዲዮችን እየተመለከተን ያለ እንግዲህ ስልካችን በፍ በፍጥነት የሚሞቅና የሚግል ከሆነ ስልካችንን እንዳይሞቅና እንዳይግል የሚከላከልን አፕሊኬሽን ማለት ነው። ስልካችን ላይ እንግዲህ የጫናቸው አፕሊኬሽኖች በባክግራውንድ በኩል ፕሮሰስ እያደረጉ እንግዲህ በፍጥነት ስልካችን እንዲሞቅና እንዲግል የሚያደርጉ በርካታውን አፕሊኬሽኖች አሉ ማለት ነው። እነሱን አፕሊኬሽኖች እንግዲህ ሙሉ ለሙሉ ስለዚህ ኤክስፓሌሽን ሊስት የሚለው እንግዲህ እንደነካን እንደምትመለከቱ ስልካችን ላይ የተቀመጡ በርካታ የሆኑ አፕሊኬሽኖች እዚህ ጋ ይመጣሉ ማለት ነው። ከነዚህ መካከል እንግዲህ በባክግራውንድ በኩል ፕሮሰስ እያደረገ ስልካችን እንዳይግል የምናደርግበት አፕሊኬሽን እንዘጋለን ማለት ነው። ከፈለጋችሁ ሙሉ ለሙሉ አፕሊኬሽኖችን መዝጋት ትችላላችሁ ማለት ነው። ስለዚህ ከነዚህ መካከል እኔ እንግዲህ በተወሰኑ አፕሊኬሽኖች አሳያችኋለሁ ማለት ነው። እናንተ ግን ሙሉ ለሙሉ አፕሊኬሽኖችን እየዘጋችሁ መጠቀም ትችላላችሁ። በመጀመሪያ ጊዜ እንግዲህ አፕሊኬሽኖች በባክግራውንድ በኩል ፕሮሰስ እያደረጉ ስልካችን እንዳይገል ልናገድ እንግዲህ ስንገባ በመጀመሪያ ጊዜ የተለያዩ ፐርሚሽኖችን ይጠይቀናል ማለት ነው። እነሱ ፐርሚሽኖች ከፈቀረለት በኋላ ሙሉ ለሙሉ ማስተካከል ይችላል ማለት ነው። ምንድን ነው የምናረገው? እነዚህ አፕሊኬሽኖች ግን ፊት ለፊታቸው ኤክስ ኤክስ ምልክት አለ ማለት ነው። እሱን እየነ ይጠይቃል ሙሉ ለሙሉ ማገድ ይኖርብናል፣ ማለት ነው። በመጀመሪያ ጊዜ ስንነካው እንደነገርኳችሁ እንግዲህ የሚጠይቀን የተለያዩ ፐርሜሽኖች አሉ ማለት ነው። እነሱን እናስተካክላለን። ስለዚህ ፊት ለፊት ያለች ኤክስ መለከት አንድ ዜ እጫናታል ማለት ነው ነው ነው ነው ሞታት እንግዲህ እዚህ ታች መጨረሻ ላይ እንግዲህ አንስቴል ዴኒና አሎ ሚል ሴቲንጎች መጣሉ ማለት ነው። እሱን አሎ ሚል ስንጭንለት ሙሉ ለሙሉ ይከፍትልናል ማለት ነው። ስለዚህ እሱን እንዳበራን እንግዲህ ባክ ብለን እንመለሳለን ማለት ነው። ባክ ብለን እንግዲህ ወደ ዋናው አፕሊኬሽን ተመልሰን እንገባለን ማለት ነው። አሁንም ደግመን ቀጥታ አይችን ኤክስ ምልክቷን አንድ ዜ እንጫናታለን ማለት ነው። እሷ ስንነካት እንግዲህ ሾው ዚስ ሴቲንግ የሚል አንድ ሴቲንግ ይመጣል ማለት ነው። እሱን አንድ ዜ እንጫናዋለን። እሱን ስንጫነው እንግዲህ ስልካችን ላይ የምንጠቀማቸው በርካታውን አፕሊኬሽኖች ይመጣሉ ማለት ነው። ከነሱ መካከል እንግዲህ ይሄ ኪል አፕ ሎኬሽን ይመጣል። እሱን ፈልገን እንግዲህ ፊት ለፊት አንድ ሴቲንግ ያለች ማለት ነው። እሷን ማብራት ይኖርብናል። ስለዚህ ፊት ለፊት ያለችት ሴቲንግ እንግዲህ አንድ ዜ ስንጫናት ሙሉ ለሙሉ እንደዚህ ኦን ይሆንልናል ማለት ነው። እሱን ካበራን በኋላ እንግዲህ ሙሉ ለሙሉ ሎኬሽኑን ፐርሚሽን ጨርሰናል ማለት ነው። ባክ ብለን እንመለሳለን ማለት ነው። እነዚህን ካስተካከልን በኋላ እንግዲህ ስልካችን ላይ የተቀመጡ አፕሊኬሽኖችን በሙሉ በባክግራውንድ በኩል ፕሮሰስ እያደረጉ ስልካችን እንዳይግል ወይም ስልካችን እንዳይሞቅ እንዲያደረግልን ሙሉ ለሙሉ ኤክስን እየነካን ሙሉ ለሙሉ እናግደዋል ማለት ነው። ፐርሰንቲል እና ሙሉ ለ በሙሉ በባክግራውንድ በኩል ፕሮሰስ እንዳያደረግ ያግድልኛል ማለት ነው። ከዛ ደግሞ ያንድንም እጫናለሁ ማለት ነው። እሱንም አንድ ዚ እንደዚህ በምጫንበት ሰዓት እንግዲህ እንደዚህ ሲዞር ከቆየ በኋላ መቶ ፐርሰንት ሲል እንግዲህ ሙሉ ለሙሉ በባክግራውንድ በኩል ፕሮሰስ እንዳያደረግ አፕሊኬሽኖችን ይዘጋልኛል ማለት ነው። በባክግራውንድ በኩል ፕሮሰስ እንዳያደረግ ከዚህ ላይ ይዘጋልኝ እንጂ ሙሉ ለሙሉ ተመልሼ ሂጄ ግን ያንን አፕሊኬሽን በከፍተው ይሰራል ማለት ነው። እንደዚህ እያደረጋችሁ እንግዲህ እናንተ ሙሉ ለሙሉ በባክግራውንድ በኩል ፕሮሰስ ሊያደረጉ የሚችሉ ከሆነ እነሱን ለይታችሁ ማጥፋት ትችላላችሁ ሙሉ ለሙሉ ማጥፋት ትችላላችሁ ማለት ነው። ስልካችን እየሞቀ ወይም እየጋለ የሚያስቸግረን ከሆነ በቀላሉ ስልካችን እንዳይግል ወይም ስልካችን እንዳይሞቅ የምንከላከልበትን አፕሊኬሽን ተመልክተናል ማለት ነው። መልሰናል ወደ ሁለተኛው ደረጃ ላይ ደርሰናል ማለት ነው አሁንም ለስልካችን ጠቃሚ የሆነ አንድ አፕሊኬሽን ኢንስቶል አድርገን እንግዲህ መጠቀም ይኖርብናል ማለት ነው የአይፎን ተጠቃሚ ሆናችሁ አፕ ስቶር ላይ ተገባላችሁ የአንድሮይድ ተጠቃሚ ሆናችሁ ደግሞ ፕላይ ስቶር ላይ ተገባላችሁ ማለት ነው እኔ የአንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ፕላይ ስቶር ላይ እንደከፈትኩት ማለት ነው ፕላይ ስቶር እንዳገኘሁት እንግዲህ ሙሉ ለሙሉ እዚህ ሰርች ባሩ ላይ እሄዳለሁ ማለት ነው ከዚያ እንዲህ ሰርች ባሩ ላይ ከገባሁ በኋላ ምን እላለሁ ኔት እላለሁ ማለት ነው ኔት ግሬድ ብዬ ሰርች አደርጋለሁ ማለት ነው ኔት ግሬድ ብዬ ሰርች ሳደርግ እንግዲህ አፕሊኬሽኑን እንደምትመለከቱት እዚህ ጋር ጋር መጥቷል ማለት ነው። ይሄንን አፕሊኬሽን ቀጥታ አነከዋል ማለት ነው። ይሄ አፕሊኬሽን እንግዲህ እንደምትመለከቱት ይሄን መስላል ማለት ነው። ከዚህ በፊትም ተመምረንበታል በዚህ አፕሊኬሽን ማለት ነው። ይሄ አፕሊኬሽን እንግዲህ በዓለም ላይ 27000 እና ከዛም በላይ የሚሆኑ የዓለማችን ህዝብ እንግዲህ አራት ነጥብ አራት ኮኮብ ሰጥተውታል በዓለም ላይ እንግዲህ እና አፕሊኬሽን ዳውንሎድ አድርጎ ኢንስቶል አድርጎ የሚጠቀመው 10 ሚሊዮን እና ከዛም በላይ ነው ማለት ነው። እናንተ ጋር ኢንስቶል ካላደረጋችሁት ኢንስቶል ነው የሚላችሁ ማለት ነው። እኔ ግን ኢንስቶል ስላደረኩት እንግዲህ ኦፕን ነው የሚለኝ ማለት ነው። ስለዚህ ይሄንን አፕሊኬሽን ኢንስቶል ካደረጋችሁ በኋላ ቀጥታ እንደዚህ ተከፍቶታላችሁ ወይም ኦፕን ትሉታላችሁ ማለት ነው። እንደዚህ እንደከፈታችሁ እንግዲህ እንደዚህ ነው የሚመጣላችሁ ማለት ነው። እንደዚህ ከመጣላችሁ ማለት ነው። አያግሪ ፈልጋች ተፈልጋችሁ እሷን ተነካላችሁ እዚህ ጋር ነው። እንጫናታለን በኋላ ነው ማለት ነው ያለብን አንድ ሴቲንግ አለ ነው እሱ ሙሉ አገልግሎት ነው። ምንድነው እዚህ ጋር ጋር አንድ ሴቲንግ ነው ነው ነው ኦኬ ብሉ ይላል ማለት ነው። አሁንም ኦኬ እንለዋል ማለት ነው። ስለዚህ እንዳለው እንግዲህ እዚህ ጋር እንደ ቲክ ምትደረግ ሴቲንግ ያለሽ ማለት ነው። ይቺኝ የትና እንደዚህ ቲክ እናረግና ካንሰል ነው ኦኬ ሚል ይመጣል ማለት ነው። ስለዚህ ኦኬ እንላታለን። እዚህ ጋር እንደዚህ ቲክ እናረግና ኦኬ እንላታለን። ስለዚህ እንደመለከቱ እዚህ ላይ እንግዲህ ኦን ሆኗል ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ ባጭሩ የሚጠቅመን ምንድን ነው ስልካችን ላይ የተለያዩ ፕላትፎርሞችና የተለያዩ ሶሻል ሚዲያዎችን በምንጠቀምበት ሰዓት እንግዲህ ካርዳችንን በፍጥነት እየጨረሰ ወይም ፓኬጃችንን በፍጥነት እየጨረሰ የምንቸገር ከሆነ በቀላሉ በትንሽ ትንሽ ፓኬጅ እና በትንሽ ካርድ በርካታ ሰዓት እና በርካታ ቀናትን መጠቀም የምንችልበት አንዱ ይሄ ነው ማለት ነው። ታችን ፓኬጃችን እንዳይጨርስ በዚህ አፕሊኬሽን ማስተካከል ይኖርብናል ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ እዚጋ ጋር ላይ ሶስት ነገሮች አሉ ማለት ነው። እነሱን ለመከላከል እንግዲህ ማስተካከል ያለብን አንዳንድ ነገሮች አሉ ማለት ነው። ከነሱ መካከል እዚህ ጋር ሶስት ኦኬ ኦኬ የሚላሉ ማለት ነው። እነሱን ኦኬ ኦኬ ይላል እናጠፋቸዋል ማለት ነው። ምንም የሚጠይቀን ነገር የለም ማለት ነው። እሱን የመጀመሪያውን ኦኬ እንሏለን፣ አሁንም ኦኬ እንሏለን፣ አሁንም ኦኬ እንሏለን፣ አሁንም ኦኬ ያለ ነው። ሙሉ ለሙሉ ኦኬ ብለን ጨርሰናል ማለት ነው። እነዚህን ኦኬ ብለን ከጨረስን በኋላ እንግዲህ ሙሉ ለሙሉ ስልካችን ላይ የጫናቸው አፕሊኬሽኖች ይመጣሉ ማለት ነው። ስለዚህ እነዚህ ሙሉ የምትመለከቷቸው አፕሊኬሽኖች እንግዲህ በባክግራውንድ በኩል ፕሮሰስ እያደረጉ ዳታ በምናበራበት ሰዓት እንግዲህ ሙሉ ለሙሉ ኢንተርኔት መጠቀም ስለሚጀምሩ የሞላ ነው ካርድና የሞላ ነው ፓኬጅ በፍጥነት ይጨርሱብናል ማለት ነው። እኛ መጠቀም የማንፈልጋቸውን አፕልኬሽኖች እንግዲህ ሙሉ ለሙሉ ዘግተን ዳታችን እንዳይጨርስብን ወይም ካርዳችን እንዳይጨርስብን ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር እንድናውቀው የሚገባ እንግዲህ እዚህ ጋር እንደምትመለከቱ እንግዲህ የዋይፋይ ምልክት አለ ማለት ነው። እዚህ ጋር ደግሞ ኢንተርኔት ምልክት አለ ማለት ነው። ስለዚህ ይሄንን የዋይፋይ ምልክት ያለውን መተው እንችላለን ማለት ነው። እነዚህ የዳታ ምልክት ያሉትን ግን መዝጋት ይኖርብናል ማለት ነው። ምንድነው ዋይፋይ ላይ አንሊሚትድ ስለሆነ በቶሎ ፓኬጁ ስለማያልቅ በነፃ መጠቀም እንችላለን ማለት ነው። ስለዚህ እዚህ ዳታ ያለችን ግን ካርዳችን ስንሞላ ወይም ፓኬጃችንን ስንሞላ በፍጥነት እንዳይጨርሱብን እነሱ መዝጋት ይኖርብናል ማለት ነው። ምክንያቱም ዳታ በምታበሩበት ሰዓት እንግዲህ ቹት ሆነ እናንተ እንግዲህ ዳታ ወይ ዋይፋይ በምታበሩበት ሰዓት እንግዲህ የፌስቡክ ኮሜንት ይደርሳችኋል፣ ላይክ ይደርሳችኋል፣ የተለያዩ ጽሁፎች ይደርሳችኋል። ቴሌግራም ላይ የተላካላችሁ ኢሞ ላይ እንዲሁም አጠቃላይ ክሮምም ዩቲዩብም አጠቃላይ ምልክቶች ድብልቅልቅ እያሉ እንግዲህ አስቸግሯችኋል። የዛን ሰዓት ምንድነው ኢንተርኔት መጠቀም ስለሚጀምሩ ነው ማለት ነው። ስለዚህ ዩቲዩብ ብቻ መጠቀም ከፈለግ እንግዲህ ሌሎችን አፕሊኬሽን መዝጋት ይኖርብናል። ስንዘጋ እንዴት አድርገን ነው ይብለን አብረን እንመልከት። እዚህ ጋር የምትመለከቷቸው አፕሊኬሽን በጎን እንደዚህ እየነካችሁ እንግዲህ መጠቀም ትችላላችሁ ማለት ነው እናንተ ኢንተርኔት የምትጠቀሙበት ለምሳሌ ክሮም ከሆነ ክሮም ብቻ ትተውና ሙሉ ለሙሉ መዝጋት ይኖርባቸዋል። እንደዚህ ያርጋችሁ ማለት ነው። ስለዚህ እናንተ እናንተ መጠቀም ያትፈልጓችሁ አፕሊኬሽኖችን እንደዚህ ያርጋችሁ መዝጋት ይኖርባቸዋል ማለት ነው። እንደዚህ ስታረጉት እንግዲህ ሙሉ ለሙሉ ምንም አይነት ከኢንተርኔት ጋራ ግንኙነት የለውም ማለት ነው። ስለዚህ እናንተ ፌስቡክ መጠቀም ከፈለጋችሁ እንግዲህ ፌስቡክን ብቻ በመተው እንግዲህ ብዙ ካርዳችሁን ሊበሉ የሚጠቀሙ አፕሊኬሽኖች መዝጋት ይኖርባቸዋል ማለት ነው። ለምሳሌ ኢሞ፣ ፌስቡክ፣ ቴሌግራም፣ እንዲሁም ዋትሳፕ ወይም ዩቲዩብ፣ ክሮም የመሳሰሉ አሉ ማለት ነው እናንተ የምትፈልጉትን አፕሊኬሽን ብቻ በመተው ሙሉ ለሙሉ እንደዚህ እያረጋችሁ ዘግታችሁ መጠቀም ትችላላችሁ ማለት ነው። እነዚህን አፕሊኬሽኖችን ለምሳሌ እናንተ ሌላ አፕሊኬሽኖች ስትጠቀም ቆይታችሁ ሙሉ አፕሊኬሽኑን ዘግታችሁ ክሮም መጠቀም ብትፈልጉ ሙሉ ለሙሉ ምንድነው ያንን አፕሊኬሽን ዘግታችሁ ትመጡና ሙሉ ለሙሉ ምንድነው እዚህ ጋር ክሮም የምትላለች ማለት ነው። እቺ ቀይ የሆነች እንት አንድ ዜ ስትነኳት ሙሉ ለሙሉ ክሮም ኢንተርኔት መጠቀም ይጀምራል ማለት ነው። እናንተ ዳታ ስታበሩ በፍጥነት ካርዳችሁና ፓኬጃችሁ እያለቀ የምትቸገሩ ከሆነ በቀላሉ ሙሉ ለሙሉ እንደዚህ እያረጋችሁ አፕሊኬሽኖችን እየዘጋችሁ ሙሉ ለሙሉ ፕሮሰስ እያደረጉ ኢንተርኔት እንዳይጠፋ ማድረግ ትችላላችሁ ማለት ነው። ሁለተኛ ላይ የተመለከትነው ይህንን ይመስላል። መልሰናል ወደ መጨረሻውና ወደ ሶስተኛው ደረጃ ላይ ደርሰናል ማለት ነው። ስልካችን ላይ ኢንስቶል አድርገን ወይም ዳውንሎድ አድርገን ልንጠቀማቸው ከሚገቡ አፕሊኬሽኖች የመጨረሻውን እንመለከታለን ማለት ነው። የአይፎን ተጠቃሚ ሆናችሁ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ። እኔ የአንድሮይድ ተጠቃሚ ስለሆነ ፕላይ ስቶርን እከፍቷል ማለት ነው። ፕላይ ስቶርን እንደከፈትን እንግዲህ እዚህ ሰርች ባሩ ላይ እሄዳለሁ ማለት ነው። ሰርች ባሩ ላይ ከሄሩን በኋላ ምንናለ እናላ አንቲቫይረስ አይ እንላለን ማለት ነው። አንቲቫይረስ ኤ አይ ብለን ስንጽፍ እንግዲህ እሱን ሰርች ስናደርገው እንግዲህ አፕሊኬሽኑ እዚህ ጋር ይመጣል ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ስለዚህ ይሄንን አፕሊኬሽን አንድ ዜ እንጫነዋል ማለት ነው። እንደዚህ ከተጫነ በኋላ እንደዚህ ነው የሚመጣል ማለት ነው። እናንተ ላይ ኢንስቶል ካላደርጋችሁት እንግዲህ እዚህ ጋር እንደምትመለከቱት ኢንስቶል የሚላችሁ ማለት ነው። እኔ ግን ኢንስቶል ስላደርጉት ኦፕን ይለኛል ማለት ነው። ይሄ አፕሊኬሽን እንግዲህ እንደምትመለከቱት ከ27000 በላይ እንግዲህ 4.4 ኮኮብ ሰጥቷታል ማለት ነው። በአለም ላይ እንግዲህ ዳውንሎድ አድርጎ ይሄንን አፕሊኬሽን የሚጠቀመው እንግዲህ 1 ይገባል ማለት ነው። ስለዚህ እና አፕሊኬሽን ምን እናረጋለን? ኢንስቶል ካረጋችሁ በኋላ እንደዚህ ኦፕን ሲላችሁ ኦፕን ትሉታላችሁ ማለት ነው። ኦፕን ስትሉት እንግዲህ አንዳንድ እናስተካክላቸው የሚጠይቀን ፐርሚሽኖች አሉ ማለት ነው። እነሱን እናስተካክላለን። እዚህ ጋር መጨረሻው እንደምትመለከቱት እንግዲህ ኮንቲኒው ይለናል ማለት ነው። ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ እንግዲህ እዚህ አካባቢ እንደምትመለከቱ ቲክ ምን እናረጋታ አንድ ቦክስ አለች ማለት ነው። እሷን አንድ ጊዜ ቲክ እናረጋታለን። እሷን ቲክ ካረግናት በኋላ እንግዲህ ሙሉ ለሙሉ እናስተካክለው ወደ ፐርሚሽኑ ይዞ እንሄዳለን ማለት ነው። እዚህ ጋር እንደመጣ አሎ ፐርሚሽን የሚለውን እንግዲህ አንድ ጊዜ ተንጉሏል ኦን እናረጋታለን ማለት ነው። እሷን ኦን እንዳደረግናት ባክብለ እንመለሳለን ማለት ነው። ባክብለ እንደተመለስ እንግዲህ ምን እንላለን? ኮንቲኒው እንሏለ ማለት ነው። ኮንቲኒው ስንለው እንግዲህ እዚህ ጋር እንደምትመለከቱት ሁለት ቦክሶች አሉ ማለት ነው። እነሱን ቲክ ቲክ እናደርግለትና መጨረሻ ላይ አክሴፕት እንሏለ ማለት ነው። ስለዚህ እሷን አንደኛው ቲክ አድርጊያ ለ ሁለተኛው ደግሞ እንደግምያታለ ማለት ነው። ከዛ እዚህ ጋር አክሴፕት የምትለይት እንግዲህ ደመቅ ትልልናለች ማለት ነው። አክሴፕት የምትለይት አንድ ጊዜ ይጫናታለን። አክሴፕት የምትለይት እንግዲህ እንደዚህ እንደተጫናት እንደዚህ ነው የሚመጣ ማለት ነው። እንደዚህ ከመጣን በኋላ አሎና ዳዝንት አሎ የሚል ይመጣል ማለት ነው ነው አሉ እንሏለን። ይህ አፕሊኬሽን እንግዲህ የሚሰጠን ጥቅም ምንድን ነው የሚለው ልንገራችሁ። ስልካችሁ በቫይረስ የተጠቃ ከሆነ ሙሉ ለሙሉ ከቫይረስ ነፃ የሚያደርግልን ወይም የስልካችንን ቫይረስ የሚያጠፋልን አፕሊኬሽን ነው ማለት ነው ምክንያቱም ስልካችሁ ላይ እንግዲህ የተለያዩ አፕሊኬሽኖች እንግዲህ ተጭነው ቀጥታ በአፕሊኬሽኖች ወይም በፎልደሮች አማካኝነት ቫይረሱ ካለ የስልካችንን ቫይረስ ሙሉ ለሙሉ ያጠፋልናል። ማለት ስልካችን ላይ ያለውን ቫይረስ ሙሉ ለሙሉ የሚያጠፋልን እጅግ ተወዳጅ የሆነ አፕሊኬሽን ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ ሶስት ነገሮች አሉ ማለት ነው እዚህ ጋር እንደምትመለከቱ እንግዲህ ሴፍ ይላል፣ ዋርኒንግ ይላል ማለት ነው። ከዚያ ቀጥሎ በቀይ አስቀምጦታል ማለት ነው። ስልካችሁ በቫይረስ ያልተጠቃ ከሆነ ሴፍ የሚለው አድም ቆራይት ያደርግላቸዋል ማለት ነው። ሌላ ችግር ካለ ግን በዚህ ዋርኒንግ የሚል ከዚህ በቀይ ካሳያቸው ግን ሙሉ ለሙሉ አፕሊኬሽኑን እንድታጠፉት ይነግራቸዋል፣ ወይ ፎልደሩን እንድታጠፉት ያዛቸዋል ማለት ነው። ከነዚህ መካከል ምንድነው የምናደርገው እንግዲህ እዚህ እስካን እንለዋለን ማለት ነው። ስልካችን ላይ የተለያዩ ቫይረሶች ካሉ እንግዲህ እሱ እንዲያጠፋልን ሙሉ ለሙሉ ምንድነው የምናደርገው እስካን እንለዋለን። እስካን ስንለው እንግዲህ እዚ ጋር እንደምትመለከቱ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። እናንተ እነዚህን ሙሉ ለሙሉ እየተከተላቸው ማጥፋት ይኖርባቸዋል ማለት ነው። ለምሳሌ ጋር እንደምትመለከቱ ስማርት ስካን፣ ኮምፕሌት ስካን እና እያለ ሙሉ ለሙሉ እዚ ጋር ላይ ያስቀምጥላቸዋል ማለት ነው። ስለዚህ እናንተ ምንድን ነው የምታደርጉት? እንግዲህ ሙሉ ለሙሉ እናንተ መሞከር ይኖርባችኋል ማለት ነው። እኔ ስለዚህ ምን አረጋለሁ? እዚህ ጋር አንዱን እሞክራለሁ ማለት ነው። ከነዚህ መካከል እንግዲህ ምን አረጋለሁ? ኮምፕሌት ስካን የሚሉን አንድ ዜ እጫናለሁ፣ እሞክራለሁ እናንተ ጋር እንግዲህ በተለይ በተለይ እናንተ መሞከር ያለባችሁ እንግዲህ በርካታ ሰዓቶችን ይወስድባችኋል። ታግሳችሁ የምትጠብቁ ከሆነ ምንድን ነው ስማርት ስካን የሚሉን መሞከር ይኖርባችኋል ማለት ነው። እኔ ምን አረጋለሁ? ኮምፕሌት ስካን የሚሉን አንድ ዜ እንሞክራለን ማለት ነው። ኮምፕሌት ስካን የሚሉን አንድ ዜ እንደዚህ በመጫነበት ሰዓት እንግዲህ እዚህ ጋር እንደምትመለከቱ ሶስት ነገሮች ይመጣሉ ማለት ነው። የመጀመሪያው ደረጃ አፕስ ይላል ማለት ነው። ከዛ ፋይል ይላል ማለት ነው። ከዛ ዲቴክሽን ይላል ማለት ነው። በቫይረስ የተጠቃ አፕሊኬሽንና በቫይረስ የተጠቃ ፋይል ካለ እዚህ ጋር አምጥቶ ያሳየኛል ማለት ነው። ንጹህ ከሆነ ደግሞ ምን እንደሚያደርገን እዚህ ጋር እናየዋለን ማለት ነው። ሴፍ ነው ይልናል ማለት ነው። ስለዚህ በቀይ የሚያሳያቸው ካለ ቀጥታ እንድደልቱት እሱ ያዝዛችኋል ማለት ነው። ሙሉ ለሙሉ አፕሊኬሽኑን ተከተላችሁ ዳችሁ መደለት ይኖርባችኋል ወይም ፋይሉን ማጥፋት ይኖርባቸዋል ማለት ነው። እዚህ ጋር ያለው እንግዲህ መቶ ፐርሰንት እስኪል ድረስ እንግዲህ እናንተ መጠበቅ ይኖርባቸዋል ማለት ነው። እኔ ቪዲዮን ፓውዝ አድርጌ እቆያለሁ ማለት ነው። ምክንያቱም ቪዲዮ እንዳይረዘም ስለምፈልግ ማለት ነው። እናንተ ያሳየኋችሁን ሙሉ ለሙሉ መሞከር ይኖርባቸዋል ትግስት የምትጠብቁት ይሆናል ማለት ነው። አሁን ሙሉ ለሙሉ ጨርሶ እንግዲህ ቼክ እያደረገልኝ ይገኛል ማለት ነው። ስለዚህ ይሄንን ሁሉ እስካለ ማረግ እንግዲህ ከ15 ደቂቃ በላይ ነው የፈጀ ማለት ነው። እዚህ ጋር እንደምትመለከቱ እንግዲህ ምንም አይነት ነገር ቫይረስ አልተገኘብኝም ማለት ነው። እዚህ ጋር ሪዛልቱ ሰክሰስ ብሎኛል ማለት ነው። ሙሉ ለሙሉ ምንም አይነት ነገር የለብኝ ማለት ነው። ስለዚህ ኔ ባክ ብዬ እመለሳለሁ ማለት ነው። እናንተ ጋር እንግዲህ በርካታ የሆኑ በቫይረስ የተጠቁ አፕሊኬሽኖች ቢኖሩ እንግዲህ እዚህ ጋር ለነበር የሚያሳያችሁ ማለት ነው። ስለዚህ እኔ ላይ ግን በቫይረስ የተጠቃ ሽና ፋይል ስለ ስለሌለኝ ሙሉ ለሙሉ ሴፍ ነው ብሎኛል ማለት ነው። ስለዚህ ንጹህ ነው ምንም የተጎዳ የለውም ብሎኛል ማለት ነው። ስለዚህ ስልክ እንግዲህ በምንም ታምር እንግዲህ በቫይረስ የተጠቃ አይደለም ማለት ነው። ከመጀመሪያውም ስለመከላከለው ስለማጠፈው በዚህ አፕሊኬሽን ማለት ነው። ሙሉ ለሙሉ ቫይረስ የለውም ማለት ነው። ዚህ ስልካችን ጭነን ልንጠቀምባቸው የሚገቡ በርካታ የሆኑ አፕሊኬሽኖች አሉ ማለት ነው። ከነሱ መካከል ግን እጅግ ለስልካችን ጠቃሚ የሆኑ እነዚህ ሶስት አፕሊኬሽኖች ናቸው ማለት ነው። እነዚህ ሶስት አፕሊኬሽኖች እንግዲህ ስልካችሁ ላይ ጭናችሁ ወይም ስልካችን ላይ ጭነን ልንገለገልባቸው ልንጠቀምባቸው ይገባል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ኮናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህ ቪዲዮ ለሌሎች ጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው